ነገር አድርኩ እኮ ዛሬ አንችን እያየ አልጠግብሽ፣ ለማ ማለም አስተኝተሽ። በተለይ ቤቢዬ ስትለኝ ደስ ይልሻል። በጣም እስኪ በለኝ፣ ጥራኝ ቤቢዬ። ወይኔ እንግዲህ ፈታ እና እንዴት ነሽ? እንዴት ነበረ ቆይታ ምሽት? ወይኔ ካንተ ጋር በጣም ደስ የሚል ነበር። ዘፈንኩ ጫፍ አርቅላይ አንበረከክሽው ይመችሽ፣ ያለች ነው። አና አንቺ እኔንም እኮ ነው ያንበረከከኝ። እኔ እኮ ምርጥ ልጅ ስለሆነች ነው እንደዚህ የሆንኩላት አንቺው አንቺው ቀንታ ነው። በነገራችን ላይ ቀናት ነገር አታነብም እሷ ጋር አንዱ ዝም ብለህ ስታስብ ስታስብ አይ ነው። ኧረ አንቺው ሀቀኛ ናት ይመስለኛል። እንግዲህ ግን አንበረከክሽው እና እኔ ኮ ለሷ ነ ግናት እኮ ነው ጀግና ነሽ። አንበረከክሽው ማለት እኔ ስንቀረፈፍ አንቺ ላጣረግሽው ነው። አንተ አልገባህም። እንደዛ ነው እንትኑ ከዛ ቀስ ብላ እኔን እንድጠላ አድርጋ መእሷ ልትገባ እንዳታስብ ይሆንና እኔ እና እሱ ተግባብተናል። የሆነ ኮዳ አገናኝቶናል። እንደዚህ ያለ የተቆለፈ ነገር ማይፈታ። እሺ የኔ ላብ ናት። በጣም ስታረቁ ያምርባቸዋል ወይ። ስለዚህ በሰላምዬ በቤቢዬ በቤብዬ አትምጡብኝ፣ እሺ? ጠላቸዋል። ሀና የምጽፈውን ግን እየተከታተልክ ነገረኝ። አሌክስ ማን? አሌክስ ማን ይቦለካል። ንተ ቆይ መልስ። እኳል አይለያችሁ። ሶስት ሰው አሉ። ኔጋ አይለያችሁ። አሜን። ወይኔ ፍሬያችሁ አፍርቶ ለማየት ያብቃን። አሜን። አሜን። አሜን። ቤቢዬ እኔ እኮ መልስ አልመለስላቸውም። መቦለክ ብቻ ነው የሚጠበቅብኝ። መልስ አያስፈልገውም። ስድብ የፋራ ነው። እሱን እኮ ነው የምልሽ። ምንም ጥሩ አንቺ አንዬ ትኖር ለአንዬ። በቃ ታብታብ እንዳደረገች እጇን አመማት። የሆነ ካሳቀስ እንክሳታለን። ምን እናድርግላት? ይ እንነጋገርበታለን ወደፊት ስንጋባ ምን ይዘንላት እኔት? እሱን አን ነው እነግረኛለሁ። ከጻፍችልህ፣ ምን አለች? ተወጆዋለሽ፣ አዋለች። ገና አልጻፍች አልመለስም። እየተከታተልን ምና እናባት። ና ቢቢዬ፣ ደህና ይመስገን የነገው ስራ እንዴት ነው ቶ ተኝተህ ታረፍዳለህ አሁን ይህን የመሰለ ፈጣሪ እንደ ማመስገን ነው አልጻፈችም። ማን ነው? አልጻፈችም። ቀናች በቃ። እንዲሁም አንጠራት አንጠራት ማለ ተናነቃት። አዎ ብትል፣ አረ ገላት ነበር እንዲህ ነው የሚይዝሽ። ትቀልዳለህ። ማን ብዬሽ? ማን ብዬሽ ልጥራት አንተ በይባልከኝ እኔ ማን ብዬ ልጥራል? አንተኛልሽ ማን ያዘዋል በልህ። ማን ማን ያዘዋል? በነገራችን ላይ ማለት ነው ማን ያዘው ነው? ደስ የምትል ልጅ ነች፣ እንዳትፈታት። ላልሳሚ ነፍጠኛ የሸዋ እኔ መ ሲጀመር እሷም አትፈታኝም፣ እኔም አልፈታትም። ያው እኮ ነው ችግር እኔ ጋ ራሱ እነ ቤብ የሚላል እነ ኤቢ ምናምን፣ ወይኔ ቆመተው ያምራል። በፊት ቦርጫም ነው ብዬ ዋሽችኝ ነበር፣ እና ቦርጫም አይደለም ምናምን አሉ። እናመሰግናለን። እሺ፣ አዎ፣ አይደለም። የኔ ስህተት ነው ስፖርተኛ ነው። አጫቸው አቤት ሰላም ስፖርት አስተካክለው ስፓርታ ስፖርት ነው የሚባለው። ፓርታ ከስሌለው ይሰራል ወይ? አዎ ይሰራል። አለህ እኮ ስፖርት ይሰራል። አንቺው አልጻፍሽም አና አልጻፍሽም፣ መልስ አልመለስሽም። ዘርሽ እኔ ከእኔ ስፖርት ቤት ለሁለት አመት መስራት ይችላል። ውይይ አመሰግናለሁ ብሏል። ዘርሽ ሁለት አመት በእውነት ወይኔ! ኧረ እመጣለሁ። የት ነው ስፖርት ቤቱ የት ነው በነፃ? ወይኔ! በስመ አብ መልካም ሰው ነው ይሄ። በቃ እናበረታታው። እስቲ ጻፉ፣ ጻፉ ጻፋሩ ኮሜንት እዚም ጻፉ። ኤቢ ደግሞ ኮች እኔ ሆነዋለሁ። ኮች ኮች ማለት አሰልጣኝ ነው። አሰልጣኝ። አመሰግናለሁ። አዎ አዎ፣ አመሰግናለሁ በይልኝ። እሺ በይልኝ። ቴንክ ዩ እያላችሁ ነው ሁላችሁ። እህቴ ላንቺ ስል ነው አንቺ ስለማውቀው ነው። እሺ ቲንክ ዩ በጣም በእውነት በጣም ነው የማመሰግነው። ወይኔ አሁን ሰባት ሰው አለ እኔ ጋር። ባንተሽ አንደኛ ሚዜ እኔ ነኝ። ያርግልህ ኦ አመሰግናለሁ። ኤቢ ቢባለው ኮች ነው፣ አሰልጣኝ ነው። አውቀዋለሁ ነው አቋሙን አቋሙልይና አላየህም ኤቢ ኤቢ ቅድም እኮ ቆሞ ነበር። አሁን ስልኩን እፍ እሺ፣ ኤቢ ቆይ እሺ፣ ቆይ አንዴ፣ እሺ በጣም ነው። ምና ሰግ ነው ቤተሰብ ሳሚ እያነገረች አንደኛ ሚዜ ነው የእኔ። ወይዬ ኤቢ አለት ሳሚ፣ ደስ ይለናል በእውነት ደስ ይለናል። የእኔ አባት ደግሞ ይቅርታ ባለማወቅ ነው ቅድም የቦላኩ ይቅር በለኝ። እሺ ሳምሽ ነው ካልመለስሽው ብሎ የመለስኩ ከኔ ጋር ጥሩ ጥሩ ኮመንት እየጻፈ ነበር ብሎ ነው። ከዛ እሺ ኤቢ፣ አይ የእግር እግሩ ቀጭን አይደለም፣ አይደለም ቆምጣው ሰፊ ሆኖ ነው ይሆን እንዴ? አሳየው አንዴ። አይ እግሩ ቀጭን አይደለም እንዴ? የእግሩ ቀጭን አይደለም እንዴ? ምን በቆምጣ ይችዋለው እኮ አረሰላ አቢ ሰራለውና፣ ይሄ አሰልጣኝ ትልቅ ኮች ነው በነገራችን ላይ ማለት ነው። አዎ ኤቢ በጣም የት ነው ስፖርት ቤት? በውስጥ ነግርሃለሁ እኮ ችግር የለውም። ሌላም ሰው እሱ ሊሰራ ይችላል ምንም እና እግሩ ከሱ ይበልጣል። ቆይ አንዴ ስልኩን ያስቀምጥና ወይኔ ደከመው። ግን ግን እሺ፣ ሁለት አመት። እሺ ሳሚ አመሰግናለሁ። ቆይ አሳያቸዋለሁ እግርህን እግርህን፣ ሞ አልነሳ። ሁለተኛው ኤቢ ደግሞ ምንድን ነህ? ሁለተኛ እ በኤቢ በኤቢ አይደለም። በኤቢ ባናትህ ተተከልነው ና በኤቢ በኤቢ የሚል ከመጣ ብሎ ካድርገው ኤቢዬ ደግሞ እሱ ቆይ አሳየህ ይቅርታ

ይታያሃል እንዴ እኔ ጋ አንተ ጋ ከመጣ ንገረኝ። እኔ ጋ ከመጣ መራሴ ቦልቀዋለሁ። ዘርሽ እንደዚያ ነው ዘርሽ። አባት አሁን ደከመው ታውቃለህ። ናርዲ ምን እንዳላይ ታውቃለህ? ናርዲ ስማ

ስብ፣ ሰላምዬ ያልተጻፈ ነው ልጁ የሚያለባው። እንኳን እንኳን እሱ እኮ ምንም አላለኝም። የታባቱ አልፎ ማለት እኮ ነው ነገር አንቺ፣ አልፈልግም፣ እንዳይከፋሽ። አይ ሁለቱም እኮ እኔም ያልተጻፈ ነው የሚያነባው ምናምን፣ እንዲህ ያናድር። የራሳችን ፕራይቬሲ ያለ አንተ ደግሞ ምንም አላልከኝም። እኔ ቤት መቶ እኮ ነው የሚያቃጠረው አንቺ አልደራደርም፣ እንደትበሳጭብኝ አልፈልግም። ሞስልሽ ደግሞ ስሚ፣ አንተ ብልህ ነው እንጂ በአንተ በኩል ሲመጣ አንተ ምን ብሎ እንደጻፈ በደንብ እንትን አላልኩትም። ለዛ እኮ ነው ሰዎች ናቸው ያሉት። እኔ ቤት የምርህ ነው ያንተ ምንድነው ምን ማጅክ አለ እንዴ እንደዚህ ያው እንደዚህ ጨዋታ ስለሚፈልጉ ምናምን እንደዚህ እኮ ነው ስለሚፈልጉ እነሱ ምናምን

ከሁለቱም ቢያንስ እንሸውዳቸዋለን ብዬ ነው። እሺ

እስኪ ታብታብ አድርጉ። ኔጋ ያላችሁ ሰዎች ታብታብ አድርጉ።

በቃ ሲመጣ ማለት ሲመጣ ቅንድም ቅንድማቸውን በላቸው። እሺ ዙራ እንደዚህ በል የሚለው አልቦለካ ከኔ መጥቷል እኮ እኮ እኔ ጋር ስደልተው እኮ ነው አንተ ጋ ይበጣው ቢቢ ወይ ፍቅር ኔትወርክ ኔትወርክ እንትን አለ።